ለምሳሌ ነው የምፈተነው ሰይድ ማለት ነው ስለዚህ ላይክ ሰብስክራይብ እያደረጋችሁ የሱ ቻናል እንግዲህ እንደምታወት እዚህ ጋር አስቀምጥላችኋለሁኝ ቤተሰብ ያልሆናችሁ ሄዳችሁ ሰብስክራይብ አድርጉት የኔ ቤተሰቦች ማለት ነው እና ዛሬ እንግዲህ ምን መሰላችሁ የምለው ምን መሰላችሁ የምለው እኔ አሁን በቃ ኢትዮጵያ መሄድ ያለብኝ እያልኩት ነበረ። በቃ ልጆች የምነይተወለ መቼ ነው የምትመጪው? በተለይ ትንሿ ወላሂ ነው የምላችሁ አትመጭም። ሁልጊዜ እኔ በደወልኩ ቁጥር አሁን አሁን ላይ በቃ መደወል እራሱ እንትን እያልኩ ነው እየተውኩ ነው። ለምን ልጆች ታውቃላችሁ፣ በጣም ነው የሚናፍቁት። አትመጭም? መቼ ነው የምትመጪው? ነይ እንጂ መቼ ነው ከቤትሽ የምትወስጅኝ? ምናምን ነው እምትን በደወልኩ ሰዓት ማለት ነው እና ኢትዮጵያ በቃ ሄድ ያለሁኝ እያየሁ ነበረ። ስለዚህ አሁን ዛሬ ደውዬ ምን መሰላችሁ የምለው አረብ አገር ላይ በነገራችን ላይ በተደረሰነ ኖር ሁላችንም ራሳችንን እንችላለን የምንኖረው ከሱ የምንፈልገው ድጋፍ አይኖርም፣ ከኛ የሚፈልገው ድጋፍ አይኖርም። ግን ኢትዮጵያ ስንሄድ እኛ ቤትም ቤት ነው መሆን ያለብን። ኃላፊነት ያለባቸው ወንዶች ናቸው ቤተሰባቸውን የማስተዳደር ማለት ነው። ስለዚህ ኢትዮጵያ ከመሄድ በፊት እስኪ የሆነች ሐሳብ መጣችልኝ። ማለት ነው እሱ ምንድነው እንግዲህ የሱ ዩቱብ ቻናል ገንዘብ ይሰራል። የራሴ ቻናል ይሄ በነገራችን ላይ ዝም ብዬ ነው የምሰራው። 12000 ምናምን ሰብስክራይብ አለ የነገር ግን ገንዘብ አይሰራም ማለት ነው ታውቃላችሁ። ስለዚህ ምንድነው የምለው ለራስ አዲስ ቻናል ክፈትና አሳድግ፣ የአንተን ቻናል ስጠኝ። ያንተ ቻናል የተስተካከለ ስለሆነ ኢትዮጵያ ሳሁን ሂጄ ሰራለሁኝ፣ ዩቲዩብ ሰራም፣ ንግድም ጀመርኩኝ በቃ መስራት ፈልጋለሁ። የቱብ ብለዋለሁ ማለት ነው። ያንተ ቻናል የተስተካከለ ስለሆነ ስጠኝ ነው የምለው። እስኪ የራሱን ነገር አሳልፎ ለሚስቱ ይሰጣል አይሰጥም? በነገራችን ላይ ሴቶች ዩቱብ ቻናል አይደለም፣ እድሜያቸውን፣ ገንዘባቸውን አሳልፎ ይሰጣሉ፣ ሙሉ ንብረታቸውን ያስረክባሉ ለወንዶች። ስለዚህ በዚሁ አጋጣሚ ልፈትነው ነው ዛሬ። ወላሂ ነው እምላችሁ እኔ እንጃ ብቻ ተከታተሉ እንግዲህ ምን እንደሚል

አይ ሙሉ ለሙሉ ሁሉንም በራሴ ስም ማለት አልከፍትም ኢማሽናል ለምን ከፍታለሁ? ይሄው ነው ሰው የሚያውቀው። ይሄንን ለማሳደግ ነው የምጠራው። አንቺም አለሽ በጀዋልሽ ስሪ አለቀ፣ ኸላስ ሌላ ምን ትፈልጊያለሽ? አንተ ፖለቲካ ስለምታወራ አያስፈልግም። ያንተ ፖለቲካ ቪዲዮህን አጠፋውና፣ እኔ ስጀምር ፖለቲካ ፋቲማ። እኔ ፖለቲካ ወራሁ እንተናልሁ ለራሴ ተቸዋለሁኝ። ፋቲማ ፖለቲካ ሰላማም በኋላ አንቶቹ ያለ ሁኔታ ሲሰራው አይ ትሰራለህ፣ አታርፈም ዞሮ ዞሮ ነው፣ በዚህ ክረሰም ነው። ይህ ቻናሌ ምን ሀገር ሂጅ ነው የምሰራበት ነው እኮ። ክፈትና ሌላ ቻናል አሳድግ አንተ የመሀል እንዴ። ምን ሌላ ቻናል ብዬ የማሳድገው? አሳድግኩ ያዲገው እያለ አንቺ አለሽ ያስተካከል ብለሽ ትሰሪ አለሽ እኮ አልኩሽ። የኔን ልስጥህ አስተካክል፣ ያንተን ስጠኝ። የኔ ስንት ተበላሸ። አንቺ ምንድን ነው አሁን ምሳሌ ሳሪ እኔ ስንት የምታበላሽው። ስለዚህ አንቺ አለሽ

እራሴ አስጠልቶኛል። አሁን ለተራፋት ውስድ ትናንት ናንቱ የሰራት ቪዲዮ ካስጠላህ መጀመሪያ ነው እኮ መስራት የለብህም። እኔ እንዲህ ነው እንዲህ ነው ስሪ ምናምን አለች። ምክር ኔ ለራሴ በራሴ የምንሰራውን በኋላ በራሴ ሄደ ይሰራለሁኝ የሆነ ነገር እያመጣሁኝ በራሴ ነው መታወቅ የምፈልገው። አሁን በኋላ ፖለቲካ ምናምን ነገር አልሰራም ነውሰራ። እዚህ ጋር አንድ ጥያቄ አንድ ነገር ልንገር፣ ከአሁን በኋላ ስለ ታነሽ ስለ መከላከያ ነሽ ይሄ ስለ ፖለቲካ መጥቼ እዚህ አወራለሁ ብትለው፣ ይኸውልህ ኢሜልህን አፈር ድሜ ነው የማበላልህ። ምንድ ከአሁን በኋላ ስለ ፖለቲካ፣ ስለ ፋኖ፣ ስለ መከላከያ፣ ስለ እንትና እያልክ ብታወራ ኢሜልህን አፈር ድሜ ነው ማበላልህ። ይኸውልሽ ንገሪሽ፣ ሀሪ አንድ ነገር ልንገሪሽ፣ ሰሚ አሁን ማለት ነው አንድ ሰው ማለት ነው ስለ ከሪያ ወላ ስለ ከሪያ ወላ እንዲህ ያለ ነገር አፈር ድሜ ነው ማበላል የሚባለው ነገር ዜሮ ነው፣ አይሰራም። ንገሪሽ አንድ ሰው የሚያስጠላውን የሚያውቀው ራሱ ስም መጀመሪያ ላስጨርስሽ። የሚያስጠላውን እራሱ ነው የሚያውቀው የሚሰራውን እራሱ ነው የሚያውቀው። ከዛ ላይ ግን ሰውየው ራሱ ይሆናል ብሎ ሰራ አይደል? ራሱ ያውቃል። ከዛ ላይ የሆነ ነገር አለ፣ ሀጀ ያንን ሰው እንዲያድርግ ያደረገዋለሁ ምት ሆነ የኔ ምል አንቺ፣ አፈዴ የትም ቢሆን ታገኘዋለሁ። ግን አንቺ

በቀላላችሁ በራሴ የሆኑ ነገር ሰርች ነው ማ ፈልገዋን ቆይ፣ በቃ ወሬ አታስረዝም አሁን ጨረስክ። ሳ ጠይም ከአሁን በፊት ስለ ፋኖ መከላከያ እያልክ እዚህ ቁጭ ብለክ ኢትዮጵያ አፍህን ዘግተህ የኖርክ ሰውዬ እዚህ መተት ፋኖ በጣም መከላከያ ያጀማአ እንዴት ናችሁ? ጤና ናችሁ አላችሁ። እንግዲህ ሰማችሁት የባሌን መልስ፣ ሰማችሁት የባሌን መልስ። የምር በጣም ነው ያዘንኩት። እንደዚህ እንደዚህ እንደው እንደዚህ እኔ እንጃ እንደዚህ አይነት መልስ ይሰጠኛል ብዬ አልጠበቅኩም ነበር ወላሂ በነገራችን ላይ ማለት ነው ምክንያቱም አንድ ወንድ ልጅ ወይም አንዲት ሴት ልጅ ሚስቱን ከወደደ ካለ እሺ እንጂን ከደሰት እሽ እሺ ተለወጪ እሺ ስሪ ነበር ማለት ያለበት ማለት ነው እና እዚህ ላይ ምን እንደተማርኩት አውቃላችሁ? በራሴ የተማርኩት ነገር አለ በራሴ የተማርኩት ነገር አለ እሱ ምንድን ነው? ምን ቢወዷችሁ በተለይ ወንዶች ምንም ቢወዷችሁ እንኳን ገንዘባቸውን እንግዲህ፣ የህይቱ በሽራፊ ሳንቲም ቀምሶበት አያውቅም። ያኔ ይሰራል። በነገራችን ላይ የሱ ቻናል ገንዘብ ግን እሱ ያለው ስደት ነው በራሱ አካውንት ነው። ኢትዮጵያ ያስተምተ የሚገባለት ግን በአካውንቱ ይስተላለፍ አይስተላለፍ ቼክ አድርጎት አያውቅም። እሱ ያለው ሌላ ሀገር ስለሆነ ማለት ነው። እና ለዚህ አካውንት እንደዚህ ያለ እኔ ሀገር የልገባ ነው ቻናልህን ስጠኝ ስለው እንግዲህ አይታችኋል። አሳልፎ መስጠት አልፈለገም። ለሚስቱ ማለት ነው እኔ አንድ ወንድ ልጅ ሚስቱን ከወደደ ወይንም አንድ ሴት ልጅ የሆነ ሰው ከወደደች፣ ሴቶች በነገራችን ላይ ይራተ ሆኖ ምድር አንፍሩዋ አያችሁ፣ ተማሩ፣ ተማሩ። ያላንቺ መኖር አይችልም፣ አልችልም፣ ህይወቴ ነሽ፣ ዓለሜ ነሽ፣ የዘላለሜ ነሽ፣ ሞት ነው የሚለያየን እያለ የሚጠባጥር ሰው ይሁንሽ። ገንዘቡን አይደለም፣ ገንዘቡን አይደለም ካካው ነው እራሱ። አይሰጥም። በዚህ አይያዝ። አየሁት እኮ የምር። እኔ ይሄን ይሄን ሁሉ አመት በተደረስን ኖር ራሴን ችዬ ነው የምኖረው። ሰው አገር ላይ ባረግዝ ራሴን ችዬ፣ በወለድ ራሴን ችዬ፣ በታመም ራሴን ችዬ፣ ወላሂ ነው የምላቸው። እና ተመልካቾች በሌላ ቪዲዮ መለሳለሁ፣ እንግዲህ ደቂቃው እንዳይረዝም ማለት ነው። እስኪ አሳባችሁን ኮሜንት ላይ አስቀምጡልኝ፣ ወላሄ ነው ማላችሁ፣ ኮሜንት ላይ አስቀምጡልኝ። እኔ አሁን ሀገሬ መግባት ፈልጌ ነበር። ሀገር ስገባ ደግሞ ስራ አይኖረኝም። ስለዚህ ባሌ ነው ማስተዳደር ያለበት፣ እኔንም ልጆቹንም ማስተዳደር ያለበት እሱ ነው። ግን አሁን ይሄ ሰውዬ እውነት ሀገር ገባ። ይህንን ቻናል ቻናልህን ስጠኝና እኔ ልስራበት ስላልኩት እምቢ ያለኝ ሰውዬ ሀገሬ ገብቼ ሄደ። እኔም ለብዬ እኔንም ልጆቹንም ይረዳል ብዬ አላስብም። እስቲ ምን ታስባላችሁ እናንተ? ምክንያቱም እኔ እና እሱ እንግዲህ ረጅም አመት ነው አብረን የኖርነው። ግን እኔንም ሆነ ለያኔ ለኔም ኃላፊነት የለበትም ለልጆቹም ኃላፊነት የለበትም። ገብቷችኋል? ኃላፊነት ጭራሽ እየለለብን ሰዎች ነን ሁለታችንም። አንደኛ ልጆቻችንን ቤተሰብ ጋር ነው እንረዳለን፣ በነገራችን ላይ እንረዳለን ግን ቤተሰብ ጋር አስቀምጦ የምንረዳው እና ራሳችንን ቤት ይዘን የምንኖረው ኑሮ በጣም ልዩነት አለው። በጣም ልዩነት አለው። ገብቷችኋል። ስለዚህ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ነገ እመጣለሁ በሌላ ቪዲዮ በዚህ ጉዳይ